ያው አንዳንዱ ቀን በጣም ደግ ነው፣ የራሱን ታሪክ ጥሎ ያልፋል እና፣ እስቲ አጨብጭቡ፣ ሚስቴ እየገባች ነው። በጣም እድለኛ ነኝ። አርፍዳ ትንሽ ቆጭጦኝ ነበር፣ አሁን ገባች። ስለዚህ እሷ ፊት መናገሬ በጣም እድል ነው። ቀደም ብዬ እንዳልኩት አንዳንዱ ቀን የራሱን ታሪክ ጥሎ ያልፋል እና ይሄ ቀን ለእኔ በህይወቴ ከምቆጥራቸው አሉኝ ከመላቸው ቀኖች መካከል አንዱ ሆኖ ይመዘገባል ማለት ነው። ምክንያቱም በጣም ብዙ ተናግሬላት ስለማላቀው በብዙ ዋጋ ስላሳደገችኝ ስለ ወላጅ እናቴ የምናገርበት ትክክለኛው ቀንና መድረክ በመሆኑ እግዚአብሔርን በጣም አድርጌ አመሰግነዋለሁ። እናቴ ወይዘሮ አማርሽ ተፈሪ ትባላለች። እኔ በአጋጣሚ ተወልጄ ያደግኩት መነን ቴጌ መነን የሚባለው ትምህርት ቤት አካባቢ ነው። ያን ሰፈር የዕለቱ የክብር እንግዳ ረዳት ፕሮፌሰር ነቢዩ በደንብ ያውቁታል፣ እሳቸውም እዛ ሰፈር ብዙ ስለኖሩ። ለእናቴም ለአባቴም አንድ ልጅ ነኝ። እናቴም አባቴም ሌላ ልጅ የላቸውም። ስለዚህ በጣም ዓይን አርፎብኝ በእንክብካቤ ነው ያደጉት። እናቴ ትምህርት ቤት የሄደች ሴት አይደለችም እንደ ብዙዎቹ የኢትዮጵያ እናቶች ግን በጣም ከተማሩት ሰዎች በላይ ነጻነት ኖሮኝ እንዳድግ እድል የሰጠችኝ እናት ነች። አባቴ ብዙውን ጊዜ ከከተማ ውጭ በስራው ምክንያት ስለሚወጣ አብዛኛውን የሕይወቴን ክፍል ያሳለፍኩት ከወላጅ እናቴ ጋ ነው። ስለዚህ እውነት ለመናገር የአባቴንም የእናትነቷንም ሚና ድርባ ያሳደገችኝ ሴት ነች። በሰፈሩ በጣም ተወዳጅ ሴት ከመሆኗ የተነሳ አሁን ድረስ ያው በህይወት አለች፣ እግዚአብሔርን አመሰግነዋለሁ። አሁን ድረስ በጣም ትንንሽ የሰፈር ልጆች እንኳ እርሶ እትዬ ምናም ብሎ የሚጠራት የለም። በጣም ስለምትወደድ አማረች ብለው ነው ትንንሽ ልጆች እንኳ የሚጠሯት። እኔ የሴት ልጅ ሲባል ብዙ ጊዜ ሰዎች እንደ ስድብ ሲወስዱት ይገርመኛል። አዎ የሴት ልጅ ነን። ሴቶች ናቸው የወለዱን። ዓለምን ያዳነው ኢየሱስ ክርስቶስ እንኳ ወደዚህ ምድር የመጣው በሴት በኩል ነው። ሴቶች እናት ናት፣ እህት ናት፣ ልጅ ናት የሚባል አባባል አለ። ጥሩ ነው አባባሉ፣ ደስ ይላል። ግን በጣም ርኅራሄ ከሞላበት አተያይ የመነጨ ነው ብዬ በግሌ አስባለሁ። ሴት እርዳታ የምትፈልግ እርዳታ የምትጠብቅ የምትታገዝ አድርጎ ህብረተሰባችን ይወስዳል። ይሄ ልክ ነው ብዬ አላስብም። ሴት የጾታ መለያ ካልሆነ በስተቀር እኩል ነን ብዬ አምናለሁ። ይህንንም በህይወቴ ሁሉ ኤክሰርሳይዝ ለማድረግ እሞክራለሁ። እኔ ቤት ውስጥ አባወራ በሆንም፣ ቤቴን የምትመራው ሚስቴ ነች። በዚህ በጣም ደስ ይለኛል። ሚስቴ ደግሞ የአስራ አምስት ዓመት በጣም ቆንጆ ሴት ልጅ ሰጥታኝ ያለች፣ በዚህ ደስ ይለኛል። በጣም ከመወዳት እናቴ በጣም ወደምትወደኝ ና ወደመወዳት ሚስት እግዚአብሔር አሸጋግረኝ። ከዚያ ደግሞ አሁን ደግሞ በጣም ወደምትሳሳልኝ ወደምታስብልኝ ሴት ልጅ እግዚአብሔር አሸጋግረኝ። ና በብዙ ሴቶች ተከበቤ ያለው ሰውነኝ ማለት ነው። እቺን ብዬ እጨርሳለሁ። እግዚአብሔር የሰው ልጅ ሲፈጥር ሄዋን ብሎ ለሴቷ ስም አላወጣላት ሄዋን ብሎ ስም ያወጣላት ባሏ አዳም ነው። እግዚአብሔር ሴትንም ወንድምም አዳም በሚለው ስም ነው የሚያውቀው። ይሄ ማለት የእኩሌታቸው መገለጫ ነው ማለት ነው። ኢየሱስ ክርስቶስ ወደዚህ ምድር ከመጣም በኋላ የተናገረው በጣም አስገራሚ ቃል አለ። አይሁዳዊ የለም የግሪክ ሰው የለም ባሪያ የለም፣ ጨዋም የለም፣ ሴትም የለም፣ ወንድም የለም፣ ሁሉም በክርስቶስ ኢየሱስ አንድ ናቸው ይላል በጣም የማምነው መጽሐፍ ቅዱስ። ስለዚህ በዚህ ያላችሁ ሴቶች፣ በተለያየ መንገድ ይህን ፕሮግራም የምትከታተሉ ሴቶች የምትደገፉ ሳትሆኑ የምትደግፉ፣ የምትመሩ ሳትሆኑ የምትመሩ መሆናችሁን ማወቅ ይገባችኋል። በዚህ አታያየት ትራመዱ ይገባል የሚል አስተያየታለኝ። እናቴን በጣም በዚህ አጋጣሚ እንደምወዳት ልነግራት ፈልጋለሁ። እግዚአብሔር ይስጥልኝ። አመሰግናቸዋለሁ።